ዛሬ ፍትህ ስጠይቁ አስደነገጣችሁ። በሰላም ነው አልኩት እኮ እንዴ፣ በሰላም ነው። እስቲ መልሱልኝ። በሰላም ነው ወይስ የኦሮሞ ሴጣን እንትን የገባባቸው? ኦሮሞን እንድትወዱ፣ ቴንኪው፣ ስለወደዳችሁት ኦሮሞን ቴንኪዩ። በመርዝ ማለቀው አለበት ኦሮሚያ፣ ኦሮሞ፣ ኦሮሚያ ውስጥ ምግብ ቤት የሚሸጡት ለኦሮሞ ውሃ ስጠጣ ምግብ ስበላ መርዝ ጨምራችሁ ስጡት ሲል የነበረ ሰውዬ ዛሬ ለቀነኒስ ሲቆም እኔ ገረመኝ። እኔ ገረመኝ። ስለዚህ መቃወም አልችልም፣ እችላለሁ። መፍትሄ ነው መቃወም። ፍትህ ያስፈልጋታል። ፍትህ ያስፈልጋታል። ፍቱማ ጋር ነው ያለው መንግስት ጋር ነው ግን እናንተ አይደለም የምትፈርዱበት። እሱ ላይ መፍረድ መፍት የላችሁም። አናታችሁ ተተከሉ። እሱ ላይ የመፍረድ መፍት የላችሁም። እሱ ላይ ልፈርዱት አትችሉም፣ አትችሉም። እሱ ላይ ልፈርዱት አትችሉም። ፍጹም እሱ ላይ መፍረድ አትችሉም። ሂጂ ትዳርሽን ምሪ፣ ሂጂ ጓደኛሽን ምከሪ። ትዳርሽን ያልመራሽ ከሰባ ሰባት ዲቃ ላይ ወለሽ ሁላ መተሽ ለቀነኒ ይፈት። እሱን የገደላት በትራስ አፍኖ ነው፣ በጀበና መቷት። ስንቱን አዳመጥ። አንዴ በጀበና መቷት ነው የምትሉት፣ አንዴ በትራስ አፍኗት ትላላችሁ፣ አንዴ ከፎቅ ላይ ወርውራት ነው የምትሉት። እንዴት ለመናችሁ! ሞኝ ይፈልጉት ሂዱ፣ ሞኝ ይፈልጉት። ይሁን ላይ የምታረጉት እሱን እስር ቤት ለማበዝበስ ነው። ማን ምን ይታወቃል? እናንተ እዚህ ላይ የምትጭውት ለሷፍ ትላንትና፣ ኦሮሞን ስትጠሉት የነበራችሁ ለሷፍ ስ የምትጠይቁት ገላችሁ እሱን ደውላችሁ ጠርታችሁ፣ ከዛ ፖሊስ ጠርታችሁ ከሆነስ ምን ይታወቃል? ኤቭሪቲንግ እስ ድራማ። ይህ ድራማ ዘንድሮ እዛች ሀገር ላይ ድራማ ነው የሚካሄዱ ጠዋትና ማታ። ምን ይታወቃል? ምን ይታወቃል? እሱ ወጥተው ከተናገረ ኦኬ። አንዳንዴ ልንገራቸው፣ የሰው ደም ራሷ አያስተኛም እሱ ከገደላት እሱ ከገደላት የሰው ሰው ደም ራሷ አያስተኛትም። የፈለግሽን ቸርች ኪ ሁ ገነ ኬር አባዎት እዩ። እኔ ስለ እንቺ አልጨነቅም። እኔ የምጨነቀው ስለሚባለው እኔ የምጨነቀው እሷ የሞተችው የተማረች ስለዛ ነው የምጨነቀው። አንተ ሪኮርድ አረክ ጥሩ ኮሜንት ጻፍክ፣ ቴንክ ዩ። መጥፎ ኮሜንት ጻፍክ፣ ሁ ገነ ኬር አባዎት። እንደ ሰው አስቡት፣ እንደ ሰው አስቡት። ስሜታዊ ሆነሽ ነው አደለ? ኖ፣ ስሜታዊ ሆኜ አይደለም። አንዳንዴ የምታይ ነገር በጣም ያናድድሻል። እኔ እቺ ልጅ ከሞተች ጀምሮ ሶሻል ሚዲያ ላይ ወጥቼ ስለሷ ምንም አልተናገርኩም? ፍትህም አላልኩም። እውነት ለመናገር ለምን እንዳላልኩ ታውቂያለሽ? የሌለበት ሀገር ላይ ፍትህ ብትጠይቂ ምን ትርጉም አለው? ላይክ ካልሆነ በስተቀር ፎሎ ካልሆነ በስተቀር ምን ትርጉም አለው እዛች ሀገር ላይ ሕፃን እንኳን ተደፍራ ተደፍራ ተገላ ተሰቅላ አይተናል አይደል? በማየት ደረጃ በማየት ሶሻል ሚዲያ ላይ ነው ያዩት። ሄጄ ግን አላየሁት እኔ አሁን ስበላ አላየሁትም። መንግስት ነው ይሄንን ማናየ እኮ ሁሉ ሞታ አሁን እኮ አንቺ ማንም አላ አንቺን አንድ ሰው ግደበድብሽ አንቺ ሄደሽ ለመንግስት በደልሽን ብትናገሪ አይ አንቺ ተደበድበሻል ብዬ እኔ ህጅ መመስከር አልችልም። ሳላይ አይደል እንዴ አይመሰክርልሽም። ቢያይም አሁን ሶሻል ሚዲያ ላይ ስለሆነ ነው እንጂ እውነቱን ስታዩ ቢያይ ያ የማይመሰክር እኔ ልንገርሽ፣ ስሮ ኤክስፔሪንስ አለማችን ላይ ራሱ ምንል ለሚኒማር ስትመጪ ወንድ ልጅ ሲመታሽ ቢያይ አይመሰክርም። ኢትዮጵያ ውስጥ አይመሰክርልሽም። እኔ እኮ አላረገም እያል ሚዲያም ሊሆን ይችላል። ገብቶሻል አይደለም? ግን እኔ አላየውትም። ባየው ነገር ላይ ነው መመስከር የምችሉ፣ ባየው ነገር ላይ ነው መናገር የምችሉ። እኔ እሷ ላይ እንዴት እሱ ገደለ ብዬ ወጥቼ እናገራለን? አንቺ ያስጠይቃል እኮ። አሁን እንደዚህ የምል የታየሽው ያው ኢትዮጵያ ስላልሆኑ ነዋ። ኢትዮጵያ ኤቪደንስ አለሽ። በነገራችን ላይ ካሜራ ማና ለስምንት ዓመት ፎቶ ሹቱን የሚያነሳት ልጅቷ ድራማ ሰሪም ናት። ታውቂያለሽ አይደል? ሞዴል ብቻ አይደለች። አይ ሩቅ ታውቂያታለሽ። ተናግሯል፣ ምንድን ነው ያለ? አውቃታለሁ እኔ ለስምንት ዓመት ነው ፎቶ ያነሳኋት። አውቃታለሁ በደንብ ነው ምግባባት። ግን ያ ቀን እኔ ጋር ስትመጣ ከሆነች ልጅ ጋር ነው የመጣችው። ያቺን ልጅ አይቼ አላውቅም ከዚህ በፊት አለን ሪኮርዱ አለ። እግዚአብሔር መቼም አምላክ በሰማይ ያለ። እጅግ ነው የምታሳዝነው። አንድ ፍሬ ልጅ ነች ብዙ መስራት የምትሰብረው። እግዚአብሔር ግን ያውቃላት። እግዚአብሔር ነ ግን፣ ምን ታረጊ ያለሽ እዛች ሀገር ላይ በአጠቃላይ ፖለቲካ መኮንን ከፈለሽ እዛች ሀገር ላይ ፍትህ አላየንም። ፍትህ የለም ነውእኔ ሞቶ ፍት የተገኘለ ሰው አላየውትም እንኳን እዛና አሜሪከ ነገር እኮ ስንት ታየለ እንዴ ባልሚስቱን እኮ ገሎ ይጥላል ይደብቃል። ቨርጂኒያኛ ስንት አይተናል በጥለዋቸው ተፈልጎ ተፈልጎ በውሻ በ አይገኝም ሀያ መት ሰላሳ አመት በኋላ ይገኛ የለን አንድ ነገርሰውካረኖሮኖሮ ዛሬ አስራ አምስት ቀን አካባቢ ሚኒሶታ ላይ የተገደለችው ሰምትሻታላ የሶስት ልጅ እናት በጣም አየሻ። ብዙ ነገር አለው እኮ አይወራም እንጂ ማለት ነው። አሁን እሱ አምኗል። ቢላ አነሳችብኝ እኔ ተናድጄ ከዛ በዛ ቢላ ወጋች ወጋኋት አለ። እሱ ኮ ራሱ ነው ለፖሊስ የደወለው። አውቀሻል? ደግሞ ራሱ ለፖሊስ ነው የደወለው። አሁን እኮ መጀመሪያ የተባለ አንዱ አለም አሉ አንዱ አለም ለፖሊስ ደውሎ ነበረ ቤት ውስጥ የነበረው እሷና እሱ እህትዮ ነበረች አለ። ያልተወራ ነገር እኮ የለም። አንዱ አለም ለፖሊስ ደውል አናውቅ ሰራተኛ አለራሱኖ ያ እሱም አለ ሰራተኛ አለ ሰው ማለት ምክንያት ሊሆን ይችላል። ሁለቱም ነው የሚያሳዝኑት። ባይዘዌ በትራስ አፈነ ገደላት አሉ። ሁለቱ አቢዩዝ እስቲ በናሽ ልጅቷ የተማረች ናት ቶፕ ዋን ሰቅላን የወጣችው ከዩኒቨርሲቲ ራሱ ኦኬ፣ በዲግሪ ማለት ነው። ሞዴል ናት፣ ድራማ ሰሪ ናት። በአጠቃላይ አክተር ናት። ልጅቷ ነ እስቲ በዚህ ዘበን በዚህ ዘበን ማለት ነው። እቺ ልጅ የራሷን መብት አይደለም የሌላን ሰው መብት ታውቃለች አደል እንዴ፣ አይመስልሽ? ዋቂ ናት፣ ግንኙነት ገቢ እሷ ራሱ ዋቂ ናት። ጓደኛውን መጥበስ ትችላለች ልጅቷ ላይ ለምንድን ነው አይደለም፣ በእሱ አይደለም፣ የቀጠቀጠ አይደለም አይደለም፣ ከእሱ ጋር አይደለም። አሁን ቆንጆ ስለሆንሽ ቆንጆ ስለሆንሽ፣ ገንዘብ ስላለኝ፣ ስለተማርሽ አይደለም ፍቅር። ንጉስ ብትሆኝ ንግስት ብትሆኝ፣ አውርዶ ተራ ሰው ያደርጋል። ልንገርሽ አንዳንዴ ደግሞ ቨርባል አቢዩዝመንትም ደግሞ የት ጋር ስታንድ እንዳደረግሽ እንዲጠፋብሽ ያደርጋል። ስታንድሽን ያሳጣሻል። አሁን ቨርባል አቢዝመንት አለ አደለ። ቨርባሊ ከአንቺ አትችም ሰነፍነሽ እንዲማረግ አትችም። ላይክ ብዙ ጊዜ ትክክለኛ ያልሆኑ ቃላቶች ይገቡ ይገቡ ይገቡና ሰው አይደለም ወይ ሂውመን እኮ አይደል፣ እነዛ ነገሮች ምን ያደርግሻል መሰለሽ